ና የአፌት በስተመጨረሻም ፊት ለፊት ተፋጠዋል። በምን እንደሆነ በዚህ ቪዲዮ አብረን የምናየው ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ ደረጃ ግን ቢኒያም ከዛ ከታገተበት ቦታ ላይ ወጥቶ ከቤተሰቦቹ ጋር በሰላም ስለተቀላቀለ ደስ ያላችሁ ካላችሁ ይህንን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ ያበረታቱኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቲጂሾ በሰላም መጣችሁ። ናታንና የአፌት የተገናኙበት ዋነኛው ምክንያት ማለትም ናታን የሚሰራው

የአፌት ተቀናቃኝ ሆኖ ነው የሚሰራው ናታን። አሁን ላይ እንግዲህ የእጽ ዝውውር ላይ ነው የሚሰራው ናታን። ይህ ድርጅት የነ ዲያራ እናት ድርጅት እንግዲህ የነ የአፌት ድርጅትን ተቃራኒ ሆኖ ነው፣ ማለትም ዋነኛ ጠላት ሆኖ ነው የሚሰሩት። እንደሚታወቀው እንግዲህ የአፌት አደንዛዥ እጽ በማዘዋወር እንዲሁም ደግሞ ሴቶችን ለአንዳንድ ነገሮች ማቅረብ ማለትም ለሴት አዳርነት ለማቅረብ ነው የሚታወቀው እያገተ ታዲያ የዲያራ እናትም በተዘዋዋሪ የእሱ ተቀናቃኝ ሆና ነው የምትሰራው። እናም አሁን ላይ ናታን የተቀጠረበት ድርጅት እንግዲህ የሀፌት ተቀናቃኝ ሆኖ ስለሚሰራ በስራ ጉዳይ እንግዲህ ሀፌትና ናታን ተፋጠዋል ማለት ነው። በዚህ ነው የተገናኙት። እንዳያችሁት ከሆነ ናታን አሁን ላይ አደንዛዥ እጽ እንግዲህ በድብቅ እያዘዋወረ ነው የሚገኘው። ስራህን በጥንቃቄ የምትሰራ ከሆነ እቤት ውስጥም ብዙ ነገሮች አሉ፣ በድብቅ የምሰራቸው ቢሮዎችም አሉ። ታማኝ ከሆንክ ደግሞ እሱንም አብረን የምንሰራው ይሆናል ብላ ቃል ገብታለታለች ሄዲያራ እናት። ታዲያ በዚህ ሁኔታ እኔ ተጠናቅቄ ነው የምሰራው፣ ምንም ችግር አይግባሽ፣ ግን ደግሞ የሰው ልጅ እንዳይጎዳ ስለምፈራ ነው ለእህቴ ስል ብሏታል። እና ማንኛውም ስራ ቢሆን እሰራለሁ ብሎ ቃል ስለገባላት ሌላ ነገር ምን ነገር አልቻለም ማለት ነው እና አሁን ማለት የስል እሰራሉ ስትል አልነበር እንዴ? ለምንድን ነው አሁን ደግሞ መልሰ ሰው የሚጎዳ ከሆነ ብለህ እንደዚህ የምትናገረው? ስራህን በአግባቡ ከሰራክ እመነኝ፣ ምንም ነገር አንተ ላይ የሚፈጠር ነገር የለም ብላ አሳምነዋለች። እናም ደግሞ ስላንተ ጥሩ ነገሮችንም አግኝቻለሁ ስራህን በጥንቃቄ ስራ ብላ ስላስጠነቀቀችው እሱም ስራውን በጥንቃቄ ነበር። ግን ደግሞ አንድ እቃ ከሰው ሲቀበል መርምሮ እንዲሁም ደግሞ አይቶ ነው የሚቀበለው የዲያራ እናት እንግዲህ አሁን ስራህን መጀመር ትችላለ ብለው ከሸኞች በኋላ ስራውን በጥንቃቄ ነበር የጨረሰው የመጀመሪያውን። ሁለተኛ ላይ ግን የተላከበት ቦታ ከያፌት ጋር የሚያገናኝ ነበር። እሱም እንግዲህ ያውቃል ከእሱ ጋር እንደሚገናኝ። አሁን ፊት ለፊት በማግኘቱ በጣም ደስ ብሎታል ናታን። ታዲያ ያፌት ደግሞ ምን እንደተሰማው አላወቅንም። ይህንንም እንግዲህ ክፍል ዘጠና አንድ ላይ የምናየው ይሆናል፣ ውድ ተመልካቾቼ አሁን ላይ ያፌት በጣም ደንግጧል። ምን እንደሚያደርግ እንግዲህ አብረን የምናየው ስለሚሆን ይህንን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ አበረታቱኝ። ያፌት እንደሚታወቀው አደንዛዥ ዕፅ እንዲሁም ደግሞ ሴቶችን እያገተ ለባለ ሀብቶች እየሸጠ ነው የሚገኘው በተቃራኒው ደግሞ እንግዲህ የዲያራ እናትም በሱ ከሱ ጋር የሚመሳሰል ስራ ነው የምትሰራው፣ ግን ደግሞ ተቀናቃኝ ሆኖ ነው የሚሰሩት እነሱ። አሁን ላይ እንግዲህ ሙሉ ውክልና ለናታን ሰጥታለች። ናታን ደግሞ አሁን ላይ ከያፌት ጋር ያገናኘዋል ማለት ነው ስራው። አሁን ላይ ያፌትና ናታን ስለተገናኙ በስራ ምን ተሰምቷቸዋል? ያፌት እና ናታን በዚህ መልኩ ስለተገናኙ ምን የሚፈጠርስ ይመስላቸዋል? አስተያየታችሁን ኮመንት ላይ አስቀምጡልኝ። ስለዚህ ናታን የሚሰራበት ድርጅት ለነ ያፌት ተቀናቃኙ እንዲሁም ደግሞ ዋነኛ ጠላቱ ነው ጠላታቸው ነው ማለት ነው። ምክንያቱም የአፌትን ውድቀት የሚመኙ ድርጅት ነው። ይህነ የዲያራ እናት ድርጅት እንዲሁም ደግሞ ናታን የተቀጠረበት ድርጅት አሁን ላይ እንግዲህ ምን እንደሚፈጠር መገመት አያቅትም። ናታን ና የአፌት አሁን ላይ እንግዲህ አደንዛዥ እጽ በማዘዋወር ነው ሁለቱንም የሚያገናኛቸው ስራቸው አ አንድ ነው፣ ግን ደግሞ የያፌትን ድርጅት እንግዲህ ብዙ ሰው ውድቀታቸው ነው የሚመኘው። ይህ ደግሞ እንግዲህ ናታን ነው የሚሰራው፣ የያፌትን ውድቀት እንደሚመኝ ነው እንግዲህ ናታን ማለት ነው። ናታን እንግዲህ ሰውን የማይጎዳ ስራ ይሁን እንጂ እሰራለሁ ብላል። አሁን ደግሞ የያፌት የናታን ተቀናቃይ ነው፣ ናታን ደግሞ የያፌት ተቀናቃይ ነው። ምን የሚፈጠር ይመስላችኋል? ያልኳቸውም ለዚህ ነው ማለት ነው። እንግዲህ ስራውን አብሮ ተስማምተው የሚሰሩ ይመስላችኋል ወይስ የአፌት እንግዲህ አሻፈረይ ብሎ ናታንን ለመጉዳት ይሞክር ይሆን? አስተያየታችሁን ወይም ደግሞ ግምታችሁን ኮመንት ላይ ብታስቀምጡልኝ አይከፋም ማለት ነው። ሌላኛው ጉዳይ እንግዲህ የቢኒያም ጉዳይ ነው። ቢኒያም አሁን ላይ የአፌት ዘመድ አግቶ ስለነበረ የአፌት ደግሞ ሰምቷል ይህንን ነገር ለምን እንዳገተ ባያውቅም እንግዲህ ከታገተበት አስወጥቶ ወደ ቤቱ በሰላም ተመልሷል። ቢኒያም ቢንያም ቤት ከደረሰም በኋላ በጣም ደንግጧል። ለምንድን ነው የተኛችሁ? ለምንድን ነው እኔንስ ማታናግረኝ? እያለ ነበረ። ገኒ ገኒ እንግዲህ በሱ ምክንያት እንደወደቀችና መናገር እንደማትችል እንዲሁም ደግሞ መንቀሳቀስ እንደማትችል ዳግ ይነግሮታል። በአንተ ምክንያት ያንተ መሞት ስትሰማ ነው እንዲህ የሆነችው ብሎታል። ከዛም በኋላ ጽዮን ወደ እነሱ ቤት መታ። ቢኒያምንም አይታ ነበር። በጣም ደንግጣ ልታቅፍ ስትል እንግዲህ በመለቀቅ ወይ ደግሞ ወደ ቤት በመመለሱ በጣም ደንግጣ ስለነበር እናም ደግሞ በጣም ደስ ብሏትም ነበር። ልታቅፉ ስትለው ግን ዞር በይልኝ ከዚህ ቤት ውጪ ልኝ ብሎ አቧሯት ነበር። እሷም በዚህ ተናዳ ወደ ቤት ከተመለሰች በኋላ መጠጥ እየጠጣች እየጮኸች፣ እንዲሁም ደግሞ እየዘፈነች ነበር። ቤዛም የጽዮንን ጩኸት ሰምታ ወደ እሷ አቀናችሁ። ካቀናችሁ በኋላ ምን ሆነች ነው እንደዚህ የምትሆኝው? ለዛውም ደግሞ መጠጥ እየጠጣሽ ብላ ስትቆጣት፣ ቢንያም እኮ አልፈልግሽም ውጭልኝ ብሎ አባረረኝ ቆይኔ ምን አደረግኩትኝ እሱን ከመውደድ ውጪ እያለች እያለቀሰችባት ነበር። ከዛም በኋላ በቃ ተረጋጊ ምንም አይደለም አሁን ላይ ተናዶ ሊሆን ይችላል ብላ እንግዲህ አረጋግታታለች ማለት ነው። ጽዮንም እንግዲህ ያጠፋችው ጥፋት ያኔ ጉሊት ከገኒ ጋር ባለበት ሰዓት ላይ ቢኒያም አንድ ሰው ለእሷ ደውሎላ ስለነበረ አንድ እንቅፋት መንገድ ላይ መጥቶኝ ስለነበረ ብላ ስታሹ በነበረበት ሰዓት ላይ ከዛ ካገተ ልጅ ጋር ያወራቸው መስሎታል። ለዛውም ደግሞ እዛ በታገተበት ቦታ ላይ እንግዲህ የያፊዝ ዘመድ ብዙ ነገሮችን ውሸት የተቀላቀለ ነገሮች ስለ ጽዮን አውርቶታል ማለት ነው። ለዛም ነው ቢኒያም ጽዮንን ጠልቼሻለው ከዚህ ቤት ውጪ ዓይንሽን ማየት አለ አልፈልግም ብሎ ያባረራት። እሷ ደግሞ ሁሉ ነገር እውነት መስሏታል። እሱ የጠላት መስሏታል። የጠላበት ምክንያት እንግዲህ የራሱ ምክንያት አለው ለሷ ብሎ እንግዲህ አሁን ላይ እየታገተ ያለው እንዲሁም ደግሞ በሷ የመጣ መዘዝ ነው። ገኒንም ለዚህ ደረጃ ያበቃት ምንም ቢሆን ከኛ ቤት ለምንድን ነው ሰላም የማይፈጠረው ብላ እሷን በጣም ተበሳጭታለች። አሁን ላይ እንግዲህ ናታን ስራ እንዳገኘ ደግሞ ለነሱ አልተናገረም። ግን ደግሞ የራሱ ቢሮ ውስጥ ወይ ደግሞ የነቤዛ ቤዛ ድርጅት ውስጥ የሚሰራ ይመስለው ነው እንጂ ስለ ስራ ጉዳይ ነው የምወጣው ብሎ ልብሶቹን ቀያይሮ ነው የሚመለሰው። አደንዛዥ እንግዲህ እያዘዋወረ መሆኑን ለማንም አልተናገረም። የአፌትም እንግዲህ ቢኒያምን ያስለቀቀበት ፖሊሶቹ ስላስፈራሩት እንጂ እሱም ሊበቀለው ወይ ደግሞ ሕይወቱን ላያጠፋው ይፈልጋል ግን ደግሞ ሌላ ጊዜ አደርገዋለሁ ብሎ ለታሬ ሲያወራ ነበር። የያፌት ዘመድ ተብዬው ደግሞ በያፌት ተናዷል። እስር ቤትም መጥቼ ልነግር ስልኮ አንተ ውሻ አድርገ አባረርከኝ እንጂ ልነግር ነበረ ብሎታል። ስለአንተ ሌላ ጊዜ እመለስበታለሁ ብሏል። በተለይ በተለይ ጽዮን እንዳስለቀሳትና እንዲህ እንዳደረጋት እንዳለ ከሰማ ህይወቱን ነው የሚያጠፋለት። ዘመድ የሚባል ነገር አያውቅም። ያፌት በባህሪው እንደምናውቀው ከሆነ ጫካኝና አረመኔ ስለሆነ ከመግደልም ወደኋላ አይልም። ሌላኛው ነገር እንግዲህ አሁን ላይ ሴቶችን ለገበያ ለማቅረብ አለባብሶ ወደ ጭፈራ ቤት ልከው ለባለሀብቶች ሀብቶች እንግዲህ ከባለሀብቶች ጋር ውል ተዋውለዋል። ታዲያ ሄዋን ከሴቶች ውስጥ በአንደኛ ደረጃ ተመርጣ ነበር። እችኛዋ ልጅ ተመችታኛለች፣ ሁሉም ነገር ይዘጋጅልኝ እና ክላስም ይያዝልኝ ሲል ነበረ አንዱ ባለ ሀብት። እሷም ታዲያ ለማምለጥ እየሞከረች ያለች ትመስላለች፣ አስሬ ነው ወደ መጸዳጃ ቤት የምትመላለሰው እያለ እሱም ደውሎ ለያፌት ሲናገር ነበር። ከናታን ጋር በተቀጣጠሩበት ሰዓት ላይ ታዲያ ያፌት ሲያወራ ናታን ተቀምተው ይሆን ይህ ነገር ሲያወራ የነበረውን ነገር እየሰማ ነበር። እሱ ያውቃል ያፌትን እንደሚያገኝ። ያፌት ግን አያውቅም ናታንን እንደሚያገኝ። ታዲያው ላይ ሄዋንስ ምን ያጋጥማት ይሆን? ከታጋቶቹ ሴቶች መሀል አንዷ እንግዲህ እዛ አብሯት ለማደር የመጣውን ሰው አውጣኝ፣ ከዚህ ጉድሉ አውጣኝ፣ ታግቼ ነው እንጂ ይህን ስራ መስራት ፈልጌ አይደለም ብላ ሹክ ብለዋለች። እሱም እሺ አግዝሻለሁ፣ እንዳትፈሪ ብሏታል። እንግዲህ ምን እንደሚፈጠረው አናውቅም። ክፍል ዘጠና አንድ ላይ የምናየው ይሆናል። ሄዋን እንዳሰበችው ሁሉም ነገር አልተሳካላትም። አሁን ላይ ለሴተኛ አዳሪነት እንዲሁም ደግሞ ለአባላ ሀብት እንግዲህ በጥሩ ዋጋ እወስዳለሁ ብሎ ስምምነትን አድርጓል። እሱም ደውሎ ላይ አፌ ሲናገር ነበር። ታዲያ አሁን ላይ መጸዳጃ ቤት አስሬ ስትመላለስ እየጠበቃት ነበር ወደ ሰውየው የሚያመጣው። ታዲያ እረፍት የሚባል ነገር አስወጣቸውም ነበር። በየደቂቃው እያስጨፈሩ ቁጭ ብድግ ያደርጓቸው ነበር። ታዲያ አሁን ላይ የአባላ ሀብትም እስኪ ጨፍሪ፣ ጭፈራ አብረን እንጨፍራለን ደግሞ እያላት ነው። እንግዲህ ሁሉንም ነገር ክፍል ዘጠና አንድ ላይ የምናየው ይሆ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ለዛሬ ያዘጋጀውላችሁ ቪዲዮ ይህን